ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለዕለቱ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እመቤቱ ነኙ፣ አብራችሁን ኑ። የማህበረሰቡን ሰላም በማረጋገጥና ማንነቱን ለማጽናት የሚያስችል የሰላም አስከባሪ ኃይል እየገነባ መሆኑን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀ። በቃፍታ ሁመራ ወረዳ ተከዜ ግንባር ሲሰለጥኑ የነበሩ የሰላም አስከባሪዎች ተመርቀዋል። አምሳሉ አሞኜ ተጨማሪ አለው። የወልቃይት ጠገዴ ሰቲት ሁመራ ዞን ማህበረሰብ የነፃነት ፀሐይ መሞቅ ከጀመረ አራት ዓመታትን አስቆጥሯል። ነጻነቱ በመላው ሀገር ወዳድ ኢትዮጵያውያን መራር ትግል የተገኘ ነው። ይህንን የህይወት መስዋዕትነት የተከፈለበትን ነፃነት ለማጽናት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የተከዜ ዘብ በሚል ስያሜ በተለያየ ጊዜ በርካታ ሰላም አስከባሪዎችን አሰልጥኖ አስመርቋል። ከሰሞኑም በካብት ያሁመራ ወረዳ ተከዜ ግንባር ሲሰለጡን የነበሩ ሰላም አስከባሪዎች ተመርቀዋል። ይህ ኃይል ከሌሎች የጸጥታ አደረጃጀቶች ጋር በመቀናጀት የዞኑን ሰላም ማረጋገጥ እንደሚችል የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዶ አስረድተዋል። እውቅና እስከምናገኝ እጃችንና እግራችን አጣጥፈን መቀመጥ ሳይሆን የመጀመሪያ ቀበሌያችንን ሰላም መሆን አለበት፣ ወረዳውን ሰላም መሆን አለበት፣ ዞኑም ሰላም መሆን አለበት። ያንን ስለሆነ የተከዜዘ በሚል ዞኑ ቀደም ሲል አደራጅቶ እያሰለጠነ እያዘጋጀ በመቆየቱ ምክንያት ዞኑ ፍጹም ሰላም ነው። ከየትኛውም ኃይል ነጻ ነው። ኮሎኔል ደመቀ አክለውም የማህበረሰቡን የአማራነት ማንነት በኃይል ለመንጠቅ የሚሞክርን አካል በመከላከል ማህበረሰቡ ማንነቱን አጽንቶ እንዲቀጥል ይረዳለን ብለዋል። ቋንቋችን አማራዎች ነን፣ ባህላችን አማራዎች ነን፣ ስነልቦናችን ጎንደሬዎች ነን። የመሬት አቀማመጣችን ተከዜ ምስክራችን። እኛ የጠየቅነው አንድ አማራ ነን ብለን ነው። ተመልሰን ህወሓት ወደ ነበረበት ወደ ገዛን ወደ አጠፋን ወደ ጨለማ ግዛት ባርነት ተመልሶ የወልቃይ ይጠገድ የአማራው ማህበረሰብ አይገባም ነው። ማህበረሰቡ በጸጥታ መዋቅሩ እና በፖለቲካ አመራሩ ላይ እምነት እንዳለው የገለጹት የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙልጌታ የማህበረሰቡን ደህንነት ለማስጠበቅ የተጠናከረ የሰላም ማስከበር ስራ መስራት ያስፈልጋል ብለዋል። ህዝባችን በሰላም ወጥቶ በሰላም እንዲገባ ይፈልጋል። ስለዚህ በዋናነት ኃላፊነት እምነትም ያለው ደግሞ በዚህ የጸጥታ መዋቅርና በአጠቃላይ የፖለቲካና የጸጥታ መዋቅር አመራር ላይ ነው ማለት ነው። እስካሁን እየከፈላችሁት ያለ መስዋዕትነት ከፍተኛ ነው። የሞታችሁ እየቆሰላችሁ እዚህ ሰዓት ደርሰናል። ቀጻይ ደግሞ ከዚህ በላይ መሰራት አለብን። ስልጠናው አንድነትን፣ ኢትዮጵያዊነትንና ህዝባዊነትን አላማ አድርጎ የተሰጠ መሆኑን በመጠቆም ባገኙት ስልጠና የተሰጣቸውን ግዳጅ ለመወጣት ቁርጠኛ መሆናቸውን ዋኛው መተኪያና ማርካቸው ወንዱ ተናግረዋል። የሚፈለገው ግንባታ ተገንብቷል። የሚፈለገው ስልጠና ሰልጥኗል። የሚፈለገው አሁን ብቻ ይህ የምታየው ሰራዊት ትእዛዝ ብቻ ነው የሚጠብቀው። ቁርጠኝነት አባቶቻችን የወረስነው ቁርጠኝነት አለ። ይህ ስልጠና ዋናው ዋናው ታርጌት ያደረገው ምንድን ነው? የአንድነት ኢትዮጵያዊነት ምን ይመስላል? ብዙ ትምህርት አግኝተንበታል? ፍቅር አግኝተንበታል? ከጓዱ ተነስቶ እስከ የሻለቃው አደራጀት ትክክለኛ ህዝባዊ ሆኖ ትክክለኛ ያማራ ልጅ በመሆን ደንበሩ ለመጠበቅ ቁርጠኛ ሆኖ ተነስቷል። ወልቃይት ጠገዴ ማህበረሰብ የማንነት ጥያቄ በሰላማዊ መንገድ ምላሽ እንዲያገኝ እየተሰራ መሆኑም በእለቱ ተገልጿል። ህገወጥ ንግድን ለመከላከል በሚደረገው ጥረት የማህበረሰቡ ተሳትፎ እንዲያድግ በሰሜን ጎንደር ዞን የደባርቅ ከተማ አስተዳደር ንግድና ገበያ ልማት ጽህፈት ቤት ጠየቀ። የጸጥታ መዋቅሩና ማህበረሰቡ ባደረጉት ጥረት በደባርቅ ከተማ ፈላጣይ ፍተሻ ኬላ 25 በርሚል ነዳጅ በህገወጥ መንገድ ሲዘዋወር ተይዟል። ደረጀ ደርበው ተጨማሪ ይነግረናል። ከጎንደር ወደ አዳርቃይ ከተማ በህገ ወጥ መንገድ ሲዘዋወር የነበረ ከ5000 ሊትር በላይ ነዳጅ በቁጥጥር ስር ውሏል። የጸጥታ መዋቅሩና ማህበረሰቡ በጋራ ባደረጉት ጥረት በህገ ወጥ መንገድ ሲዘዋወር የነበረ 25 በርሜል ነዳጅ በደባርቅ ከተማ ፈላጣ የፍተሻ ኬላ መያዙን የደባርቅ ከተማ አስተዳደር ፖሊስ ጽፈት ቤት የሰው ኃይል አስተዳደር ኃላፊ ኢንስፔክተር ስማቸው ንጉስ ተናግረዋል። ጥቆሞች መጡ የነበሩ የተለያዩ ኮንትሮባንድ ንግዶች ወረዛ ይተላለፋሉ በሚል ነበረ እንደተባለው እኛም ያን ነገር ግንዛቤ ወስደን አግባብ ባለው ፍተሻ መደረግ ያለባቸውን ነገር ስንፈትሽ የተለያዩ ህገወጥ ማዳበሪያዎች፣ እንደዚሁ ቤንዚል ነዳጆች፣ ሌላ ሌላ ነገሮች እንደሚሄዱ ስለምናውቅ በፈተሽንበት በሀቅማችን አሟጠኛ ነገር ባደረግንበት ይህንን ጥሩ ውጤት ያመጣንበት መንገድ ነው ያለ። ቤንዚሉን ብቻም ሳይሆንም ወደ ስድስት ማዳበሪያ እንደዚሁ እየተመሳሰሉ እየገቡ በማዳበሪያው ላይ ሽንኩርት፣ በማዳበሪያው ላይ ሌላ ስሚንቶች በመጫል ሲተላለፉ የነበሩበትን እነዚህም ስናስገባ የቆይንበት መንገድ ነው ያለን። በህገ ወጥ መንገድ ሲዘዋወር በጸጥታ ኃይሎች የተያዘውን ነዳጅ በከተማዋ ለሚገኙ አሽከርካሪዎች በማከፋፈል ከግማሽ ሚሊዮን ብር በላይ ገቢ መደረጉን የደባርቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ኃላፊ ቴዎድሮስ ውብሸት ተናግረዋል። በፖሊሶች ተይዞ ከመጣ በኋላ ውሳኔው ተወርሶ ገንዘቡ ለከተማ አስተዳደሩ ገቢ እንዲሆን ነው እንግዲህ ይሄን አምስት ሺህ ሊትር ከባጃጅ ማህበራት ጋር በመነጋገር የባጃጅ ማህበሩ ፍትሃዊ በሆነ መንገድ ለሁሉም ባጃጆች እንዲደርስ ለማድረግ ጥረት ተደርጓል። በዚህም ከአምስት መቶ ሺህ ብር ከግማሽ ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ ማድረግ ተችሏል ማለት ነው። በህገወጥ መንገድ ሲዘዋወር የነበረው ነዳጅ በማሳያነት ይነሳ እንጂ በደባርቅ ከተማ ሸቀጦችን በህገወጥ መንገድ በማዘዋወር ና ሰው ሰራሽ ጥረት በመፍጠር ያልተገባ ጥቅም ለማግኘት የሚሞክሩ ነጋዴዎች መኖራቸውን የገለጹት አቶ ቴዎድሮስ ህገ ወጥ ድርጊቱን ለመቆጣጠር ህገወጥ ንግድ መከላከል ግብረ ኃይል በማቋቋም የተለያዩ ስራዎች ሲሰሩ መቆየታቸውን አስታውሰዋል። መከላከል ግብረ ኃይል በተደጋጋሚ ጊዜ እየተገናኘ የሚኖሩ ህገወጥ ንግዶችን ለመከላከል በከፍተኛ በሆነ መንገድ እየሰራ ይገኛል። ካአሁን በፊትም እንግዲህ ወደ 460 የሚሆኑ የቀንድ ከብቶችን ቅጣት በማድረግ 518 ሺህ ብር ገቢ አድርጓል። ያለውን ህገወጥ የንግድ እንቅስቃሴ ለመቅረፍ ከፍተኛ የሆነ ስራ እየሰራ ያለ ኮሚቴ ነው ማለት ይቻላል። አሽከርካሪዎችም በህገወጥ መንገድ የተያዘው ነዳጅ በታክሲ ማህበራት በኩል በፍትሃዊ መንገድ ለተጠቃሚዎች መከፋፈሉን ገልጸዋል። ከጎንደር ወደ አድርቃይ ሲሄድ የነበረ ህገወጥ ቤንዚል በህብረተሰቡ ና በፖሊስ ተይዞ ለሁለት ማህበራት እንዲሰራጭ ተደርጎልናል። ጊዜያዊ የሆነ መፍትሄ የሰጠን መሆኑን ለሁለቱ ባጃጅ ማህበር አሽከርካሪዎች ያከፋፍል ነው መሆኑን ነው መግለጽም ፈልገው ለሶስት መቶ አስራ አምስቱ ባጃጅ ማህበር ለባጃጅ አባላት ፌር በሆነ በ በመቶ ሁለት እርከ ሀምሳ በሚለው አከፋፍለናል። በቀጣይም ከማህበረሰቡ ጋር በመሆን በህገወጥ መንገድ የሚዘዋወሩና እጥረትን ለመፍጠር የሚደረጉ እንቅስቃሴዎችን ለመቆጣጠር እንደሚሰራ ተጠቁሟል። በቂ የመድኃኒት አቅርቦት ባለማግኘታቸው መቸገራቸውን በጎንደር ከተማ በቅዱስ ገብርኤል ጤና ጣቢያ ሲታከሙ ያገኘናቸው ተገልጋዮች ተናገሩ። የጎንደር ከተማ አስተዳደር ጤና መምሪያ በበኩሉ ጤና ጣቢያዎች ለታካሚዎች ተገቢውን አገልግሎት እንዲሰጡ እየተሰራ መሆኑን ገልጸዋል። አዲስ አለማየሁ ተጨማሪውን ነግረናል። አቶ ሸት ያማረን እና ወይዘሮ ምትኬሳይን በጎንደር ከተማ በሚገኘው የቅዱስ ገብርኤል ጤና ጣቢያን ያገኘ ናቸው ወደ ጤና ጣቢያው ሲሄዱ ለመጀመሪያ ጊዜ እንዳልሆነ የነገሩን ታካሚዎቹ በጤና ጣቢያው በቂ ግልጋሎት እያገኙ እንዳልሆነ ነግረውናል። መድኃኒት በሚሰጡ ጊዜ ከዚህ የለም ነው የሚሉ አብዛኛውን ሄደን ወደ ቀይ መስቀል ነው ጅያዝ ነው የምንሄድ ኋላም ደግሞ መርፌ ምናምን በሚሰጡ ጊዜ ደግሞ አሁን መርፌ ደግሞ አሁን በቃ ከመርፌ ላይ ወቅተው ሁለተኛ መርፌ ይኖሮ ሶስተኛ መርፌ ይኖሮ አይናገሩ ሂድ በቃ ይላሉት። ዙረን ስንመጣ ሌላውን ሌላውን ስጠይቅ አናውቅም የለህም በቃ ይላሉት። ኑሮ አቋርጦ ነው የሚቀር ማለት ነው። በሰዓት ቢገቡን ሰዎች ከቁጥራቸው አንጻር ያንሳሉና ሰው ቢጨመርበት፣ በስርዓት ሁሉም በየቦታው ቢስተናገድ በአንድ ላይ ነው የምንታጨቅ። አሁን ቀንሶ ነው እንጂ በአንድ ላይ ነው ህዝቡ ምትሚል በስርዓት ቁጭ ብሎ ቢሰናገድ ደስ ይለኛል። በጤና ጣቢያው የቤተሰብ ጤና ተመላላሽ እናቶችና ህጻናት ህክምና እየተሰጠ መሆኑን የነገሩን የቅዱስ ገብርኤል ጤና ጣቢያ ኃላፊ አቶ ታጀ በታየ ተቋማቸው መስጠት ካለበት አገልግሎት በላይ እየሰጠ መሆኑን ተናግሯል። ይህ ደግሞ ለተገልጋዮች ቅሬታ ምንጭ ሆናል ነው ያሉት። የተገልጋዮችን እርካታ ለመጨመርም የመድኃኒት አቅርቦት ላይ እየተሰራ ነው ብለዋል። አብዛኛውን የማይገኙ መድኃኒቶች አሉ ከኛ የለሉትን ያው በማህተም ዜሮ ወይም ደግሞ ስቶክአውት የሆኑ መድኃኒቶችን እንጽፍና የራሱ የሆነ ፕሪስክሪፕሽን ባለው በዛ መሰረት እነሱን ወደ ቀይ መስቀል ያለ ምንም ክፍያ አገልግሎት እንዲያገኙ እናደርጋለን ማለት ነው። ከዛ እነሱ ደግሞ ቀይ መስቀል ከሌለ እንግዲህ ያው አውት ኦፍ ፖኬት ሆኗል አሁን ከግል ገዝተው እንዲጠቀሙ እናደርጋለን። ጤና ጣቢያዎች ለታካሚዎች መስጠት ያለባቸውን አገልግሎት በተገቢ መንገድ እንዲሰጡ በከተማው የጤና ተቋማት ማስፋፋት ላይ እየተሰራ መሆኑን የነገሩን ደግሞ የጎንደር ከተማ አስተዳደር ጤና መምሪያ ኃላፊ አቶ ሰይድ የሻው ናቸው። ብዙ ጤና ጣቢያዎች ማስፋፋት ባይቻልም ግን ደግሞ አትሊስት የማራኪን ችግር ለመፍታት አንድ ጤና ጣቢያ መስራት መቻል አለብን በዚህ አመት ብለን በጀትም ይዘን አየር ጤና ጤና ጣቢያ እዛው አየር ጤና ቀበሌ ላይ ጤና ጣቢያዎችን ለመስራት ቦታ ተረክበናል። ሁለተኛ የምንሰራው በጤና ጣቢያዎች አካባቢ ላይ በተሰሩ ጤና ጣቢያዎች ላይ ተጨማሪ ብሎኮችን የመገንባት ነው። ለምሳሌ በባለፈው አመት የአዞ ጤና ጣቢያ ላይ የፋርማሲ ቤት አልነበረውም። እሱን ገንብተን በማጠናቀቅ አሁን ስራ አገልግሎት እየሰጠን ያለ ያለው ጤና ጣቢያዎችን ማስፋፋት ላይ ከመስራት ባሻገር ለጤና ባለሙያዎች የአቅም ማጎልበት ስልጠና እየተሰጠ መሆኑን አቶ ሰይድ ተናግረዋል። የሰው ኃይሉን በቂ ለማድረግ እየተሰራ ስለመሆኑም አንስተዋል። ልምድ ያላቸው ባለሙያዎች እንዲመደቡ በማድረግ እና የሰው ኃይሉን በማሟላት ረገድ ከሞላ ጎደል በጣም ጥሩ ነው ማለት ይቻላል። የፋርማሲ ባለሙያም በተመሳሳይ ሶስት እና አራት የሚሆኑ ባለሙያዎች በእያንዳንዱ ጤና ጣቢያ ይገኛሉ ማለት ነው። እንግዲህ የሚሆነው ምንድነው አልፎ አልፎ ደግሞ ከድጋፍ ሰጭ ሰራተኛ እና ደግሞ አንዳንድ ባለሙያዎች ደግሞ መሟላት የሚገባቸው ያልተሟሉ ደግሞ ሊኖሩ ይችላሉ ማለት ነው። እንግዲህ ያለውን ይዘን ባለሙያው አገልግሎት እንዲሰጥ እያደረግን የቀረውን ደግሞ እየጠየቅን የምንልበት ሁኔታ ነው የሚፈጠረው። በጎንደር ከተማ አስተዳደር የጤና ጣቢያዎችን አገልግሎት አሰጣጥ ለማሻሻል ተቋሙ እያደረገ ካለው ጥረት በተጨማሪም አገልግሎቱን ለማዘመን ከአጋሮቹ ጋር በጋራ እየሰራ መሆኑን የከተማ አስተዳደሩ ጤና መምሪያ አስታውቋል። መንግስታዊና መንግስታዊ ያልሆኑ ተቋማት በሚያደርጉላቸው ድጋፍ የትምህርት ዘርፉን ውጤታማ ለማድረግ እየተሰራ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ ገለጸ። በሚደረግላቸው ድጋፍ ትምህርታቸውን በአግባቡ እየተከታተሉ መሆኑን በጎንደር ከተማ የአየር ጤና አንደኛና መካከለኛ ደረጃ ትምህርት ቤት ተማሪዎች ተናግረዋል። ቃል ኪዳና ላይ ዝርዝር አላት። ጥራት ያለውን ትምህርት ተደራሽ ለማድረግ ደረጃቸውን የጠበቁ ትምህርት ቤቶችን ማደራጀት ይጠይቃል። የትምህርት ቤቶችን ደረጃ ለማሻሻልም የማህበረሰቡና የግብረሰናይ ድርጅቶች ተሳትፎ አስፈላጊ ነው። በጎንደር ከተማ ለሚገኘው የአየር ጤና አንደኛና መካከለኛ ደረጃ ትምህርት ቤት ድጋፍ የሚያደርገው ግብረሰናይ ድርጅት ከ1200 በላይ መጽሐፍትን ጨምሮ ሌሎችንም እገዛዎች እያደረገ መሆኑን የትምህርት ቤቱ እርሰ መምህር አቶ ሙሉነ ከተማ አስታውቀዋል። ትምህርት ቤቱ ከደረጃ ሁለት በከፍተኛ ደረጃ ደረጃ ሶስት እንዲገባ ያደረገ ድርጅት ነው። የወንበር ጥረት በከፍተኛ ደረጃ ይቸግረን ነበር። 150 ኮምፓይንድ ዴስክ ሰጥቶን ችግሯችን እንድንቃለል አድርጓል። 12 ኮምፒውተሮችና ሙሉ ከነመሳቢያ መሳቢያ ጠረጴዛቸው ከ12 ሚሊዮን በበላይ ድጋፍ የተደረገበት አጋጣሚ ቀላል አይደለም። በትምህርት ቤቱ ለሚማሩ ከ290 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስና መሰል ድጋፎች እያደረጉላቸው መሆኑን ተማሪዎች ተናግረዋል። ስሜ ጽጌ አምሳየው ይባላል። እስካሁን ሁሉንም ድጋፍ አለን። አዎ፣ ምንም ዩኒፎርም አለ። ተማሪዎቹ እንደዚህ መጽሐፍ ምናምን ከፈለጉ ላይበራሪ፣ ላብራቶሪ፣ ኮምፒውተርም ሌላ ምንም ጎል የለም፣ ሁሉም የተሟላ ነው። ሜሶ ቢራ ሁሴን ነው የሚባል። ኤስኦኤስ እንግዲህ የተለያዩ ድጋፎች ሞዴሶችን በወር በወር ሁሌም በወር በወር እና ደብተር እስክርቢቶር በቃ ምንም ነገር አይቸገረን። ስልጣና በራሳችን እንድናውቅ በራሳችን እንድንተማመን ና በትምህርታችን ከፍተኛ ደረጃ እንድንደርስ የተለያዩ ነገሮች ይሰጡናል። ኤስኤስ የህጻናት መንደር ኢትዮጵያ የጎንደር ትምህርትና ሁለንተናዊ አቅም ማጎልበት ፕሮጀክት የትምህርት ዘርፉን ለመደገፍ 150 ሚሊዮን ብር በጀት መድቦ እየሰራ እንደሚገኝ የገለጹት የፕሮጀክቱ የፋይናንስና የሰው ኃይል አስተዳደር ባለሙያ አቶ አበራ ደረጀ በጎንደር ከተማ በአራት ትምህርት ቤቶች ላይ እየሰሩ መሆኑን አስታውቀዋል። በርካታ የሚባሉ ቁሳቁሶችን እየደገፈ ነው ያለ ሰባት መቶ ለሚሆኑ ተማሪዎች በነሱ ከፍ ለተማሪ አንዳንድ ሽብር የምግብ ያስገባል ማለት ነው። ከሶስት ነጥብ አምስት ሚሊዮን በላይ የሚያዋጡ ገቢ የሚያስገኙ ማለት ነው። አራት ትምህርት ቤቶች ላይ ግንባታ ተገንብቶ አሁን ለምርቃን ዝግ ዝግጁ ናቸው ማለት ነው። በአጠቃላይ መቶ ሀምሳ ሚሊዮን የሚሆን በጀት ነው እያፈሰሰ ያለው። በጎንደር ከተማ የትምህርት መስኩን እየደገፉ የሚገኙ ከአስር በላይ ተቋማት መኖራቸውን የገለጹት የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ የትምህርት መስኩ ውጤታማ እንዲሆን የማህበረሰቡና የግብረሰናይ ድርጅቶች ተሳትፎ የሚያስፈልግ መሆኑን አንስተዋል። ከቅድመ አንደኛ እስከ ስምንተኛ ክፍል ከዛ በኋላ ደግሞ እስከ አስራ ሁለተኛ ክፍል እነዛ ልጆች የምገባ አገልግሎት በመስጠት ድጋፍ ያደርጋሉ። በስልጠና ረገድ መምህራንን በማብቃት ሰፊ ስራ ይሰራሉ። አንዳንዶች ደግሞ የኢኮኖሚ ችግር ላለባቸው ተማሪዎቻችን የመማሪያ ቁሳቁስ ድጋፍ የሚያደርጉ አሉ። የትምህርት መስኩን በሚደግፉ ተቋማትና ድርጅቶች በተሰሩ ስራዎች ውጤት ለማምጣት የሚያስችሉ ተግባራት መከናወናቸው ተገልጿል። ይህ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን ስትከታተሉት የቆያችሁን ይመስል ነበር። ከዜናዎቹ ጋር እመቤት ነኝ አብሪያችሁ ቆይታ አደረግኩ። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ጤና ይስጥልኝ።